ሰላም የዩቲብ ተከታታዮች፣ ዛሬ ደግሞ ይዤላችሁ የመጣሁት በልጅ ዙሪያ የሚታዩ ህልሞችና ፍቾቻቸው ነው። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ፣ ላይክ፣ ሼር ማድረግ እንዳረሱ የደሙ ምልክቷን መንጫ እንዳረሱ ወደ አዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ሲረዝሙባችሁ በማፍጠኛ አይዋቸው። ሶስት ቪዲዮ አይታችሁ ደሞ ካልተፈታ አልተፈታም ካላችሁ ሰር ማስቀመጣችሁ እንዳረሱ። አሁን ወደ ህልሞቹና ፍቾቻቸው ወስዳችኋለሁ። ብርቱካን፣ ዘይቱን ወይም ደግሞ ፍራፍሬ ነገር ሲሰጠን ካለምን፣ ይህ የሚያመላክተው ልጅ እንደሚወለድ ነው። መቶ ብር ሲሰጠው አንድ ሰው በህልም ካለመ ወንድ ልጅ እንደሚወልድ የሚያመላክተው ነው። ወርቅ ሲሰጠን ያለመ ሰው ወንድ ልጅ እንደሚወልድ የሚያመላክተው ነው። አንድ ሰው በህልሙ መቋሚያ ሲሰጠው ካለመ የተባረከ ልጅ ይወልዳል። ያን ነው የሚያመላክተው። የጣት ወርቅ ሲጠፋ አንድ ሰው በህልሙ ካለመ ያው በደንብ ጸሎት ማድረግ ይኖርበታል። ክፉንለም ደጉልም ለም ብሎ ጸሎት ማድረግ ይኖርበታል። ልጃ ደሞት የሚያመላክት ስለሆነ ማለት ነው። ክፉንለም ደጉልም ብሎ በደንብ ጸሎት ማድረግ ጠበንጃ ሲይዝ ያለመ ሰው ወንድ ልጅ መውለድን ነው የሚያመላክተው። አንድ ሰው በህልሙ ደግሞ የእጅ ሰዓት ሲያስር ካለመ ቶሎ ልጅ እንደሚወልድ የሚያመላክተው ነው። የእጅ አምባር ማሰር ሴት ልጅ መውለድን ነው የሚያመላክተው። አንድ ሰው በህልሙ ብርቱካን ሲተክል ካለመ ፀባይ ሰናይ ሴት ልጅ መውለድን ነው የሚያመላክተው። አንድ ሰው በህልሙ የእግር አልቦ ሲያስር ካለመ ሴት ልጅ መውለድን ያመላክተዋል። ሽጉጥ ሲታጠቅ አንድ ሰው በህልሙ ካለመ ልጅ ወይም ደግሞ ጸሎትን ነው የሚያመላክተው። ዳቦ ህብስት፣ መኝታ ላይ ማኖር በፍጥነት ልጅ እንደሚወለድ የሚያመላክት ነው። በጸጋ እግዚአብሔር ዙሪያ የሚታዩ ህልሞችና ፍቾቻቸው ደግሞ ካባ እና ጋቢ መልበስ ትልቅ ጸጋ ማግኘትን ነው የሚያመላክተው። ትልቅ ጸጋ እንደምናገኝ የሚያመላክተንም ነው። የራስ ወይም ደግሞ ጢም ሲያድግ ማለት የጸጋ መብዛት ነው የሚያመላክተው። አዲስ ልብስ መልበስ ደግሞ አዲስ ጸጋ ማግኘትን ያመላክታል። አንድ ሰው በህልሙ ደግሞ ከልብስ ተራቅቶ ራቁት ሆኖ ሲያይ ጸጋ ሲገፈፍ ነው፣ እና ይሄ ያው በደንብ ጸሎት ማድረግ ይኖርበታል። ጸጋ መገፈፍ ነው። ጸሎት ማድረግ ያስፈልጋል ማለት ነው። አንድ ሰው በህልሙ ደግሞ ጋቢ ሲወሰድበት ወይም ደግሞ ልብስ ሲያወልቅ ካለመ ጸጋው ሲገፈፍ ነው ክብርን ሲያጣ ነው የሚያመላክተው፣ እና መጠንቀቅ ይኖርበታል መጸለይ ይኖርበታል ማለት ነው። ይህ ያየ ሰው ሴትም ልጁ እንደዛው ጋቢዋ ሲወሰድ የምትወደው ሰው ሊሞት እንደሆነ የሚያመላክት ነው። ልብስ ሲጠፋበት ደግሞ አንድ ሰው በህልሙ ካለመ በሆነ ፈተና ጸጋውን ሊያጣ ወይም ደግሞ ሊነጠቅ እንደሆነ የሚያመላክተው ነው እና ያው መጠንቀቅ ይኖርበታል መጸለይ ይኖርበታል ማለት ነው። ፀጉር ሲቆረጥ ወይም ደግሞ ሲያጥር ጸጋን ከላያችን ሲነሳ ነው እና ያው ይሄም ጸሎት በደንብ ያስፈልገዋል። ፀጉራችን ግን አምሮ ረዝሞ ካየን ሲሳይ ነው፣ በጣም ቆንጆ ነው። ሙሉ ሰውነታችን ደግሞ ፀጉር ሲሆን ካለምን ጸጋ እግዚአብሔር ሲከበድ ነው። ልብስ አውልቆ መተው ጸጋ ማጣትን ያመላክታል፣ ጸጋ መጣልን ያመላክታል እና መጸለይ ያስፈልጋል። አዲስ ልብስ ወይም ደግሞ አዲስ ጋቢ ሲሰጠን ካለምን ደግሞ እያላሰብነው ጸጋ እግዚአብሔር እናገኛለን ያንን ነው የሚያመላክተው። ልብስን ሴት ስታወልቅብ ማየት ያው ወንድ ልጅ ነው ማለት ነው። ሴት ልጅ ስታወልቅብህ ልብሱን ካለመ በዝሙት ጸጋውን ሊያጣ እንደሆነ እና መጠንቀቅ እንዳለበት ያው በሴቷን ቢሆን እንደዛው ማለት ነው። ሸሚዝ መልበስ ጸጋን ያመላክታል ቆንጆ ነው በጣም ለዛሬ ይህን ይመስላል ስለተከታተላችሁኝ ከልብ አመሰግናለሁ ላይክ ማድረጋችሁን ደግሞ እንዳረሱ መልካም ጊዜ